እንደገና እውነተኛነቷ የእናቱ ላታዋ ነበዋ ሰው ደላው ደግነቷ ብዙ መሆኑን አውቃለሁ። ወላጅና ትኳ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ ዘጠኝ ወር በሆዷ ከዚያ በጀርባዋ ጡቷን እያጠባች እኔን ማሳደጓ ዘውትር እሪ ሰማኛል የማየድከሟ ጥራበ

እና አምስት ዓመት ሙሉ በጣም ተስቀያል። አሁን ራሱ ማመን አልቻለችም። በቃሽ በቃሽ፣ ይሄ እናትሽ አሁን። ናፍቀኛል ላይ ስትኛል። ከዚህ በኋላ ለሰው ጊዜ አብቅቷል። ሰላሙ ጊዜ እኛን ፈጣሪ በቃ አምጥቶልናል። ሁለታችሁም አታልቀሱ።

ምንም ነገር ምንም ዋጋ የለም። እሷ ነው ማግኘት ትልቅ ነገር ነው። ማለት ነገር እሷን ማግኘት በሰላም ምንም ነገር የለም። እኔ እንደዚህ እንድንሆን ነበር የፈለግኩት። እሷ በባዶ እጄ የሁሉ ዘመን የእናቴን አይን ማየት አልችልም። በባዶ እጅ መጥቼ እናቴን እንዴት ነው ማየት የሁሉ ጊዜ ቆይቼ በቃ። የሚያስጨነቃት የነበረው እሷ አንቺን የሁሉ ዘመን ጠፍቼ በቃ እዛ በጣም ስትሰቃ ነበር እንደ ነበር

ብዙ ነገሮች እሷ በቃ አንቺን አይን ማየት በጣም ፈርታ ነበር። ጉዳትም ነበር። በጣም ብዙ ነገር ሆናለች። ሰውም ከርቷት የምታምነው ሰው ከርቷት ገንዘቧን በልቷል። እዛ ሰርታ ሰርታ በጣም ብዙ ነገሮች ሆናለች። ተሰቃይታለች። አለባ የምታዩ ጠባሳ ምንም እንደራስ ሀገር ዋናው ነገር ምንም አይደለም። እሷን በህይወት እዚህ ማግኘት ነው የምትፈልገው። ይሄም እያለ በህይወት እሷን በህይወት እዚህ ማግኘት ነው የምትፈልገው እኔ ጋር

በስነ ልቦናም በጣም በብዙ ነገር ተጎድታለች። ዝም ብላ ነው ተጨነቀችው እንጂ። ኧረ ምንም ችግር የለውም። እሷን በህይወት ማግኘት ምንም ነገር ያስፈልጋል። እሷን ካገኘሁ እኮ አለ ሁሉም ነገር ችግር የለውም። ለምን ቆይሽ ምንም አሁን እኮ ሙሉ ሆነን አይደል? እንደ በፊት ጎለን ነበር፣ በአንቺ ምክንያት አይደል? አንቺ ከጎናችን ስለለ ስለየለሽ። አሁን ግን በጣም ደስተኛ። ማመን አቃታት። የደስታ እንባ ያለቀሰች ነው እንዴ! እግዚአብሔር ይመስገን። አሁን እኮ ሙሉ ሆነናል አይደል እንዴ! አንቺን ስላገኘን አንቺ ምንም ነገር ፈልገን አይደለም። ገብቶሻል

የኔ ቤተሰቦች ሁሉ የሚያዩት ነው። ሰላም ባዮች ስቲ ሰላም ባዮች ስቲ ሰላም ሰላም፣ እንደናችሁ? ደህና ናችሁ? ልጄ እኔ እኔ ያካሪ ይባላል አልማዝ ይባላል እኔ እና እናት እና ቤተሰብ ዛሬ በቃ ደስ ስላለኝ ነው። አልጠበቅኩም ምናምን እናቴም በዚህ ሁኔታ መጣታለሁ ብዬ አላሰብኩም። ግን በቃ ይሄንን ደስታችንን ሁላችሁም የኔ ቤተሰቦች እንድትካፈሉን ስለፈለኩም ጭምር ነው እና በቃ ከልብ ከልብ በጣም ደስ ብሎኛል። ከዚህ በኋላ በቃ ማዘን የሚባል ነገር እንዲኖር አልፈልግ። ምን ምን ምን ተሰማሽ? ሲሰራ አገኘሻት ከበደሽ ምንድን ነው ምን የተሰማሽ ምን ተሰማሽ ነው ለዚህ ከዚህ ነበር ሽሻሽ የነበረው እኮ ለምንድን ነው የምትሻሸው ከዚህ በኋላ እኮ ማሸሽ የሚባል ነገር የለም ተጋፈተሻት አይደል የሚከብድ ነገር ነው

በጣም ነው ደስ ያለኝ። ትመጣለች ብዬሽ፣ ያው እያፈላለክም ስለሆነ በእኛ ታገባ የሚለው እያጠንቀን እርግጠኛ ነበር፣ እንደምንገናኝ እርግጠኛ ነበር። አንድ ቀን ታያት ያለሽ ይለኝ ነበረ። ያው እግዚአብሔር ይመስገን፣ ያው ቀን ዛሬ የሆነ እግዚአብሔር ይመስገን። በጣም ነው ደስ ያለኝ። ምንሽ በላይ ነው ደስ ያለኝ። እግዚአብሔር ይመስገን። ደስታ የጥፍ ድርብ ነው። አንቺን በማግኘት ዛሬ ስንት ዓመት በጣም እያሰብኩ የተጨነኩ እንቅልፍ አጥቼ በጣም እንትን እያልኩኝ እግዚአብሔር ይመስገን። ይሄ ሁሉ እግዚአብሔር በሰዓቱ በጊዜው አደረገልኝ ምን ተፈጥሮ እንዲለየን አንፈልግም ሰማሽ በማሽን ማለት የትም መሄዳት ሲል የትም ምንም ነገር ደግሞ እኔና እንጂ ተባብረን ትልቅ ደረጃ መድረስ እንችላለን እናታችንን ማስደሰት እንችላለን አንችልም